እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። መስቀል ብርሃን ለኩሉ ዓለም ኖ ለዓለሙ ሁሉ የሚያበራ ብርሃን መስቀል ነው በማለት ኢትዮጵያዊ ሊቅ ቅዱስ ያሬድ ያስረዳል። አምዳ ወድዳ ለቤተ ክርስቲያን በተለይ በተለይ ደግሞ ለቤተ ክርስቲያን መሰረቷ፣ ጉልላቷ፣ ውበቷ፣ ሕይወቷ መስቀል ነው። አስቀድሞ መድኃኒታችን ኢየሱስ ክርስቶስ የሚወደኝ ቢኖር መስቀሌን ይሸከም ብሎ እንዳስተማረ ቤተ ክርስቲያን በተግባር ከጉልላቷ በላይ ከፍ አድርጋ የምትመሰክርበት የክርስቶስን አዳኝነት፣ የክርስቶስን ብርሃንነት፣ የክርስቶስን ሕይወትነት የምትገልጥበት መስቀል ነው። ለዚህ ነው እኛም ልጆቿ በአንገታችን አስረን በልባችን አትመነው የምንኖረው መስቀሉን ነው። በሕይወታችን አይደለም በሞታችንም ከመቃብራችን በላይ ተሸክመ ነው የምንኖር መስቀል ነው። አስቀድሞ በአይሁድ ልቡና አድሮ መጸ መስቀል አስተከለ ክርስቶስን አሰቀለ። ዛሬም በብዙዎች ልቡና አድሮ መስቀሉን የሚያሳድዱ ብዙዎች እንዲሆኑ ያደረገ ዲያብሎስ ነው። ለዚህ ነው ሊቁ ቅዱስ ያሬድ ሶበ ሳ አይመረ ሰይጣን ከመይሰደድ በመስቀሉ በመስቀሉ እንደሚሳደድ በመስቀሉ መከራ እንደሚያገኘው ቢያውቅ ኑሮ እምያም ከሮሙ ላይሁድ ዕፀ መስቀል ከመይትክሉ ማየወየ ከመይቅትሉ ናዝራዌ ከመይስቅሉ ኖ ክርስቶስን እንዲሰቀል እንዲገደል፣ ዕፀ መስቀል እንዲተከል ባላደረገ ነበረ። ነገር ግን በዘመከረ ተሐፍረ ወበዘ አትከለ ተሰደ በመከረው ምክር አፈረበት ባስተከለው መስቀል ተሰደደበት። ይሄ ነው መስቀልን ያስተከለው ክርስቶስን ያሰቀለው እሱ ለዘላለም በሰላም ለመኖር ነበረ። ነገር ግን የድንግል ማርያም ልጅ መድኃኔ ዓለም በመከረው እንዲያፍርበት፣ ባስተከለው ዕፀ መስቀል እንዲሳደድበት አድርጓል። ለእኛ ሕይወታችን ነው። የነፍሳችን ጌጥ ውበታችን መስቀል ነው። ከመቃብራችን በላይ ተሸክመን የምንኖረው መስቀል ነው። ይሄ ስላናደደው ነው ሰይጣን ወንዝህ አለ ከመይድ ፍንፀሐየ ግበ እሙቀ ለደፊነ መስቀል አክረየ አለ ኖ በኋላ የመስቀሉ አዳኝነት የመስቀሉ ብርሃንነት ዲያብሎስን እኖ እረፍት ስለነሳው በአይሁድ አደረና ጉድጓድ እንዲቆፍሩ ዕፀ መስቀሉን እንዲቀብሩ አደረጋቸው። ነገር ግን ዕፀ መስቀሉን እንዴት ቀብሮ ለዘላለሙ ማኖር ይቻላል? ፀሐይን መድፈን ይቻላል? ፀሐይን መሸፈን ይቻላል አለ አይቻልም። ታዲያ እውነተኛው ብርሃን ክርስቶስ የተገለጠበትን ዕፀ መስቀሉን ለዘላለሙ ደፍኖ ማኖር እንዴት ይቻለዋል? አይቻልም። ከሦስት መቶ ዓመት በኋላ ያ ብርሃን ለሚፈልጉት ሁሉ ወጣላቸው። እንኳን ለብርሃነ መስቀሉ አደረሳችሁ፣ አደረሰ።